የባዩሽ እጉድ ተጋለጠ። ምናሴ ምን አለ? ሀኒቾ ምን ላይ ነች? ዛሬ አዲስ መረጃና አዲስ ነገር አለ። ከእኔ ጋር ቆይታችሁ ከእኔ ጋር ይሁን። በጣም ነው የሚያስገርመው። ክፍል አርባ አምስት አስከራሚ መልክታለ የዲኤን ጉዳይ ውስጥ ምን ሆነ ለምትሉ ሁሉንም ነገር የምነግራችሁ ነው የሚሆነው ቆይታችሁ ከኔ ጋር ይሁን በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ በሰቦቼ እንዴት ናችሁ ደናናችሁ ልኝ ወይ እኔ ለሁ አልহামዱሊላህ ረብ አለሚን ዛሬ ሁላችሁም ትናንት ያው በተለቀቀው ነገር ስለሃኒ ብዙ እያላችሁ ነበር ባዩሻና ድለታችሁ ባዩሽ በቃ እንደዚህ ሆነት እያላችሁ በቃ ባዩሽ የጆን አግንታለች ተናንቀዋን ዛሬም እንደ ትናንቱ ትንቅንቅ ላይ ናቸው። ምንድን ነው የተፈጠረው የሚለውን ቆይታችሁ ከእኔ ጋር ከሆነ ሙሉውን አስገባላችኋለሁ የማሳያችሁ ነው የሚሆነው እና ሀኒቹ ሁላቸውም ልጃችን ነች። በተለይ የአባቷ ደሜ ውስጥ የሚነግረኝ በቃ እርግብም አለች አንዷ እንትን ግን በቃ እኔ ውስጥ የሚነግረኝ በቃ ሀኒቹ ነች። ልጄ ልጄ የምትመስለኝ በቃ ሀኔ ነች። ጭራሽ ወይዘሮ ሜላት እንደውም ከሀኒቾ ይልቅ እርግብ እርግብ ነች ልጅ ምናምን ሁሉ እያለች ነው። እርግብ ታውቃላችሁ፣ የምትሰራው ሴራ በቃ አባዬ ምናምን እያለች ነገሮችን ለመሸፋፈን የማታደርገው ነገር የለም። ያው ሀኒቾ ደግሞ ዝምተኛና ጸባይኛ ስለሆነች ነገሮችን እናቴ ብትሆንም ብላ ወደፊት ያው በትዕግስት ስታመነጫጭቃት ወይዘሮ ሜላት የሀኒቾ እናት ሁላችንም የምናውቀው የምንገምተው እናቷ በቃ ወይዘሮ ሜላት ነች ብለን የምናስበው ያምንጫጭቃቻት ነው። ምን ተፈጠረ? ምን ለምን እንደዚህ ሆነ? የዲኤኑ ጉዳይስ እንዴት ሆነ? እንደምትሉ ያው እንግዲህ የምነግራችሁና የማሳያችሁ ነው የሚሆነ ሁላችንም እንደምናውቀው ሜላት እያመጫጨቀቻት የነበረችውን ልጅ አሁን በተገላቢጦች ማለት በሚቻል ደረጃ ይቅርታ ጠይቃታለች። ይቅርታ ለምን ጠየቀቻት? ክፍል አርባ አምስት ሜላት ለምን ይቅርታ ጠየቀቻት የሚለውን ነገር ሁላችንም ግራ ያጋባን ጉዳይ ነው። የዴን ውጤትስ ምክንያቱም ለልጆቼና ለባሌ ስል ነው እንጂ ዲኤን የምሰጠው በእርግጠኝነት ሀኒቸው ልጄ አይደለችም። በቃ እንደውም እርግብ ነች ልጄ እርግብ ልጄ እናቴ ብላ ስትመጣ ነው ሜላት ሀና የተነሳችው ምናምን ሁሉ እያለች ነው እና ወይዘሮ ሜላት ወይዘሮ ሜላት በዚህ ልክ ባይ በተጫጩ የልጃችሁንም ጉዳይ ዲኤኑ ውጤቱ እስኪመጣ ቢረጋጉ፣ የሁሉም የኮሜንታተሮች ጥያቄና ችግር የፈጠረበት ነገር ስለሆነ ይህን ነገር ወይዘሮ ሜላት ቢያስተካክሉ። ሸር አድርጉላት

ከዚህ በፊት እንደምናውቀው ያው ምናሴ እንዲሁም ምናሴና ሰላም ከሀኒቾ ጎን ናቸው። ከሀኒ ጎን ስለሆኑ እንቅንቅ ላይ ተፈጥረዋን ምናሴ በጣም እውነቱን ስላወቀ እውነቱን ስለደረሰበት አንገቷን ሁሉ አንቋታል። በቃ ለእህታቸው ሁሉም ሰላምም ከእህቷ ጎን ነች። ምን ተፈጠረ ምናዩ የሚለውን ምናሴ እንዴት እንዴት እንደዚህ ተናዱ ሊያንቃት ቻለ፣ ማንም ነው ውስጥ ያነቀው እያላቸው ብዙቻቸው ጥያቄ የፈጠረባችሁ ነገር ስለሆነ ምናሴ ታውቃላችሁ ከሀኒቾ ጎን ነው የሀኒቾ አባትም ያው በሆስፒታል አሁን አሁን ላይ ያው እያገገሙ ነው። ሄዳ እየተመላለሰች እንዳትጠይቀውም ወይዘሮ ሜላት ችግር ስለሆነችባት እንዲሁም የወደፊት አባቴ ነው የምትለው እሱም ልጄ ነች ብሎ የሚያስበው ብዙ ጥያቄ አቅርቦላታል። ለምን ሆስፒታል ቁጭ ብለሽ አባትሽን አታስታሚም፣ ወይዘሮ ሜላትን ፈርተሽ ነው ወይ የሚል ሁሉ ጥያቄ ስላነሳላት እሷም እንግዲህ እትዬን ላለማስቀየም በማለት የወደፊት እናቷን እንግዲህ እትዬ ምናምን በማለት መልሳለች። እሷን ላለማስቀየም እሷ እንዳትበሰጫጭስን ስል አባቴን መየጥ ሄድኩ ጠይቀዋለሁ፣ ምንም ችግር የለውም በማለት ከሆስፒታል ወጥታ እንግዲህ ወደምትሰራበት የስራ ቦታ ተመልሳለች። ያ የስራ ቦታ ደግሞ ከድሮ ጀምሮ በቃ እንደ ሰራተኝነት ሁናዬ የገባችው እውነቱ እስኪጋለጥ እውነቱን እንዴት እውነቱን እንዴት ማወቅ እንዳለባቸው ለማስረዳት ስትል ነው እና አንገቷን ደፍታ እንደ ሰራተኝነት ሆና እየሰራችው የነበረው በዚህ ማል ደግሞ ወይዘሮ ሜላት ትልቅ ችግር ፈጥራባታለች። ልጇ እንደሆነች አታውቅም። ብዙ ያደረሰችባት ነገር አለ። በነገራችን ላይ ያው ወደፊት ወይዘሮ ሜላት ስለሚጸጽታትኝ አሁን የይቅርታ ጊዜ ነው። ይቅርታ ልትጠይቅ ተነስታለች ወይዘሮ ሜላት እና ሁላችሁም እንኳን ደስ ያላችሁ፣ ያህኔ ጆንባ ሊታበስላችሁ ነው ማለት ይቻላል። እና ቤተሰቦች ምናሴ ያነቃት አንደኛ አንደኛ ምክንያት ያው እርግብና ወይዘሮ እርግብና ያው ሜዳት ሜዳት በሰዓቱ የለችም። ከእርግብ ጋር ሁነው ኪችን ምናሴ ወደ ኪቺን ያው ምግብ ለመመገብ ሲሄድ ባዩሽና እርግብ የሆነ ነገር ሲያወሩ ምናሴ ስለሰማ ያን ነገር ማለፍ አልቻለም። ሄዶ ነው ዘሎ ባዩሽን ያነቃት። እና ባዩሽ ባዩሽ እያላችሁ ለተናደዳችሁ በሙሉ በቃ ምናሴ አንቆላችኋል፣ እንኳን ደስ ያላችሁ። በቃ የሰማው ነገር ምንድን ነው? ስለ ሀኒቾ ምን እያሉ ነው? ምክንያቱም ከሀኒቾ ውጭ ስለማንም ሊመካከሩና ሊያወሩ አይችሉም። እርግብም ታውቃላችሁ ሀኒቾን እየተከታተለች የምታስቀምጣቸውን መረጃ ሳይቀር ለመውሰድ የኔ ናቸው እናት አባቶች፣ ያንቺ ሳይሆኑ የኔ ናቸው ሁሉ በማለት ነገሮችን ለመቀያየር የሀኒቾን ታሪክ የራሷ ታሪክ አድርጋ ለማቅረብ እነዛን ሰዎች እነ ወይዘሮ ሜላትን ለማሳመን እርግብ የማትሄድበት እርቀት የለም። ስለዚህ ምናሴ ደግሞ ድንገት ያው ምሳ ቁርስም እንደዚህ ለመመገብ ያወደ ኪችን ሂዶ ሄዶ ስለሆነ ምግብ የሚያመጣው በዛ ሰዓት ሁለታቸው እርግብና ባጆች ሲነጋገሩ የሰማው ከባድ ሚስጥር ምንድን ነው? እሱንም ያው በመጨረሻ የምነግራችሁ ነው የሚሆነው። ስለ ሀኒቾ ቢሆንም ግን ሚስጥሩን ምናሴ ስለሰማው ይሄን ነገር ደግሞ ሰላምም ከሰማችው ሌላ ታሪክ ነው ቤት ውስጥ የሚፈጠረው። ስለዚህ በቃ ማለፍ ስላልቻለ ነው ሂዶ ባጆሽን ያነቃትኝ ባጆሽን እውነት እንደዚህ ደስ ብሎናል። ምክንያቱም የባዩሽ መጥፎነት የባዩሽ ሴራ ሀኒቾ ለማስለቀስ የማያደርጉት ነገር የለም ከእርግብ ጋር እየተመካከሩ። ስለዚህ በቃ የዛሬው ነገር ይህ ይመስላል። በቀጣይ የዲኤን መርመራውን ይዘንላችሁ የምንመጣ ይሆናል። ክፍል አርባ አምስት እንግዲህ ምናሴ ጀግና ሆኖ ባዩሽን አንቋታል። ሁላችሁም እንኳን ደስ ያላችሁ እያልን የተፈጠረው ነገር ምን እያወሩ ይሆን? ምንድን ነው ያው፣ ብዙ የብዙቻችሁ የሁላችንም ጥያቄ ነው። እውነታውን ግን ያው እኔ ስነገራችሁ ስለ ሀኒቹ ብዙ ምን ማድረግ እንዳለባቸው ያው ሀኒ ስራውን እየሰራች ነገራቶችን በዝምታ ያለፈች ስለሆነ እንዲሁም ብዙ ሚስጥሮቿን እርግብ እየደበቀችና እያነሳችባት እየወሰደችባት ከዛ ከወሰደችባትም በኋላ እርሷኑ መልሳ አንቸሌባ አንች ምናምን እያለች ያበስጠቻቻት ስለሆነ በጣም ሀኒ ትዕግስት አላት። በዚህ ያው ሀኒቾ ሁላችንም የምናደንቃት ነው የሚሆነው። ባይጉሽ ደግሞ ከወይዘሮ ሜላት ጋርም ሆነ ከማንኛቸውም ጋር በመሆን ኖ በቃ እንደዚህ ሊሆን አይችልም፣ ጭራሽ ምናምን እንዴ ሀኒ ልጅሽ ልትሆን አትችልም፣ ምናምን እያለች ለማሳመን የማትሰራው ሴራ የለም። ያው እውነታውን ሁላችንም ስለምናውቀው የሀኒን እውነት ለመጠበቅ የማሄዱበት እርቀት ስለሌለ ያው ይሄን ነገር ደግሞ ደስ የሚለው ምናሴም ቢሆን እማ ምናምን እያለ እናቱን እየለመናት ነው። በቀታይ ምናልባት እህታችን ልትሆንም ትችላለች፣ ዴን ውጤቱን እንወቅ ምናምን እያለ ያው እየለመናት ስለነበር ይሄን ነገር ሲሰማ በጣም ተደናግጦ ነው ባዩሽን ያነቃት። በቀጣይ በክፍል አርባ ስድ ደህና ሁኑ ደስት እስከምንገናኝ፣ የዛሬ ቆይታችን ይህን ይመስላል። ሁላችሁም ያው እንኳን ደስ ያላችሁ። ሁኔታው ምንድን ነው፣ እውነታው ታውቋል። ከዚህ በኋላ የሚያሳስብ ነገር አይኖርም። ስለዚህ ሁላችሁም እንኳን ደስ ያላችሁ። አበረታቱን፣ ከጎናችን ሁኑ። ይህን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለልቹ እንዲደርስ እና እንዲሁም ለአንቹ ወገኖች ምናሴ ስላስደሰተን ሁላችሁም ደስ ይበላችሁ። እወዳችኋለሁ። መልካም ጊዜ ሁንላችሁ። በቀጣይ በአዲስ